እያየን እንዳለ ነው። ሴቶች ይዘው የሚመጡት ወተት ነው። ይህ ወተት አሰባሰብ ስርዓቱ ውጆ ይባላል። ያው ይህ ውጆ ሴቶች ወተት ፍላጎታቸውን፣ ማለትም ያላቸውን የወተት መጠን አነስተኛ ሲሆን በጋራ አድርገው በየተራ ማለት ነው እና ለፍላጎታቸው፣ እኔ እኮ ተራይን ለአንድቷ ሴት ማለት ነው እና ልሰጥ ልወዝድ ነበረ እየተነሳ የነበረው አመጣችሁልኝ? ያለቻቸው አዎ። ዛሬ በአንቺ አራሽ ስላለብሽ ያለብሽን ነገር ቆጠሽ ትቀበይና ቀጣይ ደግሞ ትከፍይናለሽ። እኛ ምንም ችግር የለብን። አሁን አንቺ ችግር ላይ ነሽና በችግርሽ ሰዓት መድረስ አለብን ብለን ነው። መቼም ቢሆኑ እኮ ይህንን የምንሰራው ምን እኮ ሁላችንም ከችግራችን ለመውጣት ነው እና ለችግር ደራሽ ካልሆንን ደግሞ ይህ ማህበራዊነት፣ ይህ ወገናዊነት ደግሞ እንዴት ይገለጻልና በሚል ነው ሴቶቹ ሲያወሩ የነበረው እሷ ደስ ብሏት ተራይ፣ ሳይሆን አምታችሁ ፈታችሁኛልን። ብዙም ሌባ ብዙም ደሞ ሚያጠፋ አይኖርም። ስልጤ ደሞ እንደው ስራ እንጂ ብዙም ሌብነት ብዙም የለበት፣ ስራ ነው የሚያከብረው። አሁንም ያው ዛሬም እንትን ላይ ለደካማ ሰው እያጨደ ነው፣ ለነገም ደሞ ለደቦ ደቦ ጌዝ ይባላል። በቃ በፊት እንዳያችሁት ዘመሎ እያለ የድሮዎቹን ደሞ መቀሌ ሄደው ጦርነት የሰሩትን እያሞገሰ ምን ይለው እየጨፈረ ያይዛል፣ ያነሳል። በዚህ መልኩ ነው የምንኖረው በአንዳችን። አሁን ቀጣይ ያለው ሂደት ምንድን ነው? አሁን እዚህ ጋር የአውጫጭኝን ስራ ትሰራላችሁ። ከአውጫጭኝ በኋላ ምንድን ነው የሚደረገው? አሁን ከአውጫጭኝ በኋላ ሌላም ነገር ካለ አሁን የሰው አይነት ሞት ነገርም ይመጣል፣ አጋጣሚ ይከሰታል። ያም ከተከሰተ በቃ አሁን መዲን ይባላል። ወቶ ቢገባም በውሃም ቦታ ከብትም በሚያሳመሩበት ቦታ ቢገባ ጉዳይ ይታሰራል። ይሄ ጉዳይ ከታሰረ በኋላ ማንም አይነካካም። በቃ ያለፈው አልፋል ይቅር። ከኋላ በኋላ ደግሞ በሶስተኛው የደም ደረቅ ይባላል። የደም ደረቅ ጎሳ ይሰበሰባል። ችግሩ የደረሰበት ቤት ይሄዳል። ችግር አደረሰው ችግር ተከሰተበትን ቤት ይሄዳል። ዛሬ እንግዲህ እዚህ አውጫጭኝ ቦታ ላይ ነው ያገኘኋችሁ። እዚህ ዛሬ የተሰባሰባችሁበት ምን ተፈጥሮ ነው? በጣም ጥሩ። አሁን እዚህ የተሰባሰብንበት አንድ ደካማ ሴት ነበረች ሰፈራችን ላይ። እሷ ቤቷን ዘግታ በሄደችበት ቤቱ ተሰብሮባታል። በቤት ውስጥ ያለ ንብረት አልቀራም፣ ሁሉ ነገር፣ ከብቶችም ነበሩ ተወስዶባታል። በዛ ያው ሰው ተሰባሰበና አሁን የተፈለገ ነው ሁለት ቀን ቁጭ ብሎ አሁን ሶስተኛ ጊዜ ነው። አፈላልገን አፈላልገን አፈላልገን ከዚህ አካባቢው ሰው ውጭ አሳምነን ይሄንን ግልጽ እናደርጋለን በሚል ነው ዛሬ ይሄ ሰው ሁሉ የተሰባሰበው። በዚህ ነፃ አድርጎ ልክ ማን ችግር እንዳለው የመለያ ስራ ነው የመለያ ስራ ነው። አሁን ይሄ የተጠረጠረው ሰው እዚህ አካባቢ አለ፣ አብሮን አለ፣ አብሮን አለ። እዛን ጊዜ የነበረው በአካባቢ የነበረ ሰው በሙሉ አለ። እ ሌላ ሰው አልመጣም፣ ከአካባቢ ሰው ውጭ አልመጣም የሚል ነገር አለ። መልካም። ስለዚህ አሁን ምርመራ የምታረጉበት ሰው እዚህ አለ። አውጫጭኝ። ስለዚህ ወደሱ ብንሄድ፣ እሱም ብጠይቁት፣ አሁን ግን ግለሰቡ መሆኑን ለይተን ባናቀውም፣ በዚህ ማላ እያንዳንዱን በተራ እያስገባ፣ አዎ ሁሉም ሰው ነው የሚነሳው፣ ይሻገራል። የተሻገለ፣ የተሻገለ ችግር አለው የተባለው ሰው በእራሱ ጊዜ ይወጣል። ተጋር ስለዚህ ወደሱ ሥርዓት ወደ ማስኬዱ ብትሄዱ

ቪዲዮን ተመልክተን ተመልሰናል። እንግዲህ ቤቱ ተዘረፈ በተባለ ሰዓት በአካባቢው የነበሩና ተጠርጣሪ የሆኑ ሰዎች ወደ ሽማግሌዎቹ ፊት መጥተዋል። ሽማግሌዎቹ ደግሞ እንግዲህ የማጣራት የማውጣጣት ስራቸውን ነው የሚሰሩት ማለት ነው። አንድ የተማሰች ጉድጓድ አለች። በደንብ ካወሩት በኋላ የአውጫጭኙን ስራ ከሰራ በኋላ ከካዱ ያችን ጉድጓድ ይሻገራሉ ይሻገሩና ይዞሩና ተሻግሮ ቁጭላል። ያልወሰደ ያልሰረቀ ንጹሕ ሰው ከሆነ እንደዛ ያደርጋል። የወሰደ ሰው ከሆነ ግን እዛው ጉድጓዷ ጋር ቁጭላል ማለት ነው። ስለዚህ እንደወሰደ ያውቁታል አባቶች። ከዛ በኋላ የሴትዮዋ ንብረት ወደ ነበረበት እንዲመለስ ያደርጋሉ። የአውጫጭኝ ስራቸው የእነዚህ አባቶች፣ በዛ ልክ ሽምግልናው በተሳካ መንገድ ይጠናቀቃል። እንግዲህ እዚህ ጋር የምናየው ምንድን ነው? ሌብነትን የምናየው። ይቺ ሴት ብቻዋን ነው የምትኖረው። እንዴት ተደፈረች? ሴት በመሆኗ ነው ወይ ንብረቷ ሊዘረፍ የቻለው? ብለው በእልህና በቁጭት ነው እነዚህ ሽማግሌዎች የሰሩት። በዚህ መሀል እስኪ ዝርፊያ የደረሰበት ዝርፊያ እኔን ብዙ ከቁመቴም ገዘፍ ያልኩ ስለሆነ አይደፍሩኝም። እንግዲህ ምናልባት ይህን ቪዲዮ ካያችሁ በኋላ አደራ አደራ። እኔ በጣም ብዙ ጊዜ ነው የሚያጋጥመኝ፣ የትኛውን እንደምናገር ሁሉ አላቀ አደለ። ተዘርፈሻል በጣም ብዙ ጊዜ ደንበኛ ያለሽ ሁሉ ባል ነበረ። የሆነ ሰዓት ላይ ወደ ዩኒቨርሲቲ ለመሄድ ከቤት ስወጣ ወይ ደግሞ ከዩኒቨርሲቲ ወደ ቤት ለመምጣት ስመለስ ስልኬ ጠፍቶ ነው የምመለሰው። እና አንድ ወንድሜ በጣም ተማሮ ደንበኛ ያለሽ እንዲጠብቁ የሚረከብሽ አስኮ ተዘርፈሻል። አረ እኔ ማማሩኛል። በጣም ብዙ ጊዜ እንደውም የማረሳው በሰርጌ ዋዜማ ላይ የተሰረቁትን እና በጣም ብዙ ነገሮች የተበላሹብኝን ቀን አረ የሙሽራነትሽ ዋዜማ የእውነት እና አሁን የሆነ በሚኒባስ የሚሰርቁት ሰምታችሁ ከሆነ አንድ ሰው ብቻ ሲቀረው ሰው ያስገባሉ። ና ዲኮር የመጨረሻ ክፍያ ከፍዬ ስመለስ ነው ስልኬን እና አንዳንድ ነገሮችን በሰርቄ በጣም ከፕሮግራም ውጪ ነበርኩኝና ስርቆት ሲባል በጣም ትስሚላ ነገር ነው። ተመልካቾቻችንም በደንብ ራሳቸውን እንዲጠብቁ በተለይም ከታክሲ መነሻዎች ውጪ መንገድ ላይ የሚጭኑ ለምሳሌ አንዳንድ ጊዜ ቸኩለን እሴ የሚያወርድ ሰው ስለሚኖር ብለን ሰልፍ ሲሆንብን አለፍ ብለን ታክሲ እንጠብቃለን። ስራቸው ይሄን ያደረጉ ሰዎች አሉ። ስለዚህ መጠንቀቅ ከዛው ከመነሻው ታርጋ በተቻለ ደግሞ መያዝ ቢለመድ ጥሩ ነው እና ሌቦች በዚህ መንገድ ይዘርፋሉ እና የዚህ የሴትዮዋን መዘረፍ አንስተን ነው እንግዲህ ይሄን የተጫወት ነው ምን ያክል ሌባውን ለማውጣት ወይም ለማወቅ የሄዱበት ጥበብ በጣም የተለየ ነው። እኛ ሀገር ደግሞ ወይም ከተማ አካባቢ ላይ በተለይ የአዲስ አበባ ላይ ቦርሳሽ ሌባ ሲገባ እያየ ዝም ይላል። ትናገር አይነት ነገር ሌባው ሰው ይፈራል ዝም ይላል። አይተናል። እንደውም አንዳንድ ቪዲዮዎች ሲሰሩ ሁሉ አይተናል። እና ልጅቷን አፍነዋት ምናምን ሁሉ ዝም የሚባልበት ነገር አለ። ስለዚህ ይሄ ለሀገራችን የሚጠቅም አይደለም። ሌባውን እረፍ ሌባ ነህ ውሸታሙን እረፍ፣ ውሸታም ነህ ካላል ነው ሁላችንም በነጻነት በሰላም የምንኖርባትን ሀገር መገንባት ስለማንችል ነው። እንግዲህ እናንተ ተዘርፋችኋል። እኔ ደግሞ ልጆኛ አስር ብሬን መርካቶ ተወስጄ ይህች ቀይዋ ጥቁሯ ቢጫ የምትባል ነበረች። እንደዚህ እንደዚህ ይዙሽና እጅሽን የሆነ ካርታ ያሳዩሻል እና አስር ብር ወስደውብኝ ከዛ ተነስቼ መገናኛ በእግሬ መጥቻለሁና፣ እስካሁን የተዘረፍኩትን የአስር ብርን ብቻ ነው ማስታውሰው። በአብሮነት ቆይታችን ውስጥ በርካታ ቁም ነገሮችን ነው የምናገኘው። እንግዲህ ከሴትዮዋ መነሻ አድርገን ያገኘ ነውም ይሄ ነው፣ አንደኛችን ጉዳት ሲደርስብን፣ ይህ አንደኛችን ጉዳት መሆን አለበት። ፈጥነን መድረስ አለብን። ሰው እዚህ ጋር ወድቆ ታሙ አልፎ መሄድ ነውር ነው። እዚህ ጋር እየተደበደበ ወይም ሌባ ይዘውት አፍነውት እየዘረፉት እያየን አይቶ መሄድ ነውር ነው። ምክንያቱም ይህንን ሌባ መያዝ፣ ለህግ ማቅረብ ያስፈልጋልና በተለይም እንደዚህ አቅመ ደካሞች በብዛት ሞባይላቸው የሚነጠቁበት እናቶች ቦርሳቸውን የሚነጠቁበት አጋጣሚ ስላለ ይህንንም እንደው በጋራ ችግሩን ብንቀርፈው ሌባ እያፈራን አንሄድም ማለት ነው። በዚህ መንገድ በማጋለጥ ሌባውን እየቀነስን እንሄዳለን የሚለው መልእክታችን ነው። ተመልካቻችን፣ የሴትዮዋን መሰረቅ ምክንያት አድርገን ለእናንተ ለተመልካቻችን ይጠቅማሉ ያልናቸውን መልእክቶች አስተላልፈናል። አሁን ደግሞ የአጋሮቻችንን ማስታወቂያ ተከታትለን እንመለሳለን።